እሺ እንደዚህ አንዴ ብቻ ከፍ አድርጉ ኖ ሙሉ ለሙሉ አውተሽ መልሽ ሰዓት አትገደይ ይፍት መሰብሰቢያ ሰዓታችን ነው የሴት ልጅ ዋጋ በእጇ ነው የሴት ልጅ ዋጋ በአካባቢዋ ይወሰናል በምትቆይበት ስፍራ አንቺኮ ለቤተሰቦችሽ ምርጥ ልጅ ለእህት ለወንድምሽ እንዲሁ ምርጥ እህት ለባልሽ ጥሩ ሚስት ለልጆችሽ ሞዴል አረአያ የሆንሽ ምርጥናት ነው መሆን ያለብሽ። የእርቃን ፎቶ እንለቃለሁ በማለት ማስፈራራት እስከ አስር አመት የሚያስቀጣ ወንጀል መሆኑን ያውቃሉ። እሺ፣ እንደዚህ አንዴ ብቻ ከፋል ጉልቶ ኖ ሙሉ ለሙሉ አውጥተሽ መልሽ። ሰዓት አትገደ። ጊፍት መሰብሰቢያ ሰዓታችን ነው። ቀና በይ፣ ቀጥ በይ፣ ቀጥ በይ። በስርዓት አውል ቶሎ በይ። አንድ ሁለት ሶስት ይሄኔ ተቀተሽ ነበር። ሰዓት እየገደልሽ ነው። አንዴ ካፋር ግን ተው። ሙሉ ለሙሉ አንሽውና መልሰሽ ልበሽ ነው ጀምሬ ተቀተሻል እኮ አሁን ኦልሬዲ። ለዛ አትዙሪ ቀጥ ብለሽ ተቀችላቸው። ቀጥ በይ እና ተቀጪ። የምትቀጭው ነገር አትድገኝ ዛሪያችን ዛሬያችን ከሌለ ነጋችን አይኖርም። ዛሬ ላይ ዛሬ ላይ ነገር ከነገሽ ጋር በደም ይያዛል። በእርግጥ መተውም አለማስሄድም ይቻላል። ግን ደግሞ እንደዚህ አይነት ነገሮች በደንብ ይሄዳሉ፣ በደም ስር ይሰዳሉ። አንችኮ ለቤት ለቤተሰቦችሽ፣ ምርጥ ልጅ ለእህት ለወንድምሽ፣ እንዲሁ ምርጥ እህት፣ ለባልሽ ጥሩ ሚስት፣ ለልጆችሽ ሞዴል አረአያ የሆንሽ ምርጥናት በመሆን ያለብሽ ነገ። ይህም ቪዲዮ እንዴት አደርገሽ ነው ከአይምሮሽ ከእይታሽ ከሰዎች ልታጠፊ የምትች? አንቺ እኮ ከሚላክልሽ አንበሳ በላይ ነሽ አንቺ። አንቺ እኮ ከሚሰጥሽ ጊፍት በላይ ነሽ አንቺ። አንቺ እኮ ራስሽ ስትጠብቂ ከዛም በላይ ነሽ። እንደዚህ ሁነሽ የሚላክልሽ ጊፍት የሚወርድልሽ አንበሳ ምናልባትም ፍላወር ሊሆን ይችላል። ከዛ በላይ እኮ ነሽ። ግምትሽን ግን በደንብ ረገጥሽው። ሴትነትሽን አውረድሽ አንቺ አውረድሽውን አንቺ ያስቀመጥሽውን አንቺ አቧራ ላይ ያንከባለልሽውን ማንነትሽን ማን አንስቶ ሊያራግፍልሽ ነው? ይህን ያህል ይህን ያህል መውረድ ግን ተገቢ አይደለም። ራሳችንን ራሳችንን ውደድ፣ ቅድሚያ ሰዎችን ለማስደሰት ወይ ደግሞ ለሰዎች ብለን የምናደርገው ነገር እኛን ይጎዳናል። እኛ ያላመንበትን እኛ ደስ ያላለንን እንደዚህ እየተሳቀቅሽ እንደዚህ እየሆንሽ የምታገኙ ጊፍት ገደል ይግባ። ቅድሚያ ለራስሽ ስጪ፣ ራስሽን ውደጅ። እህትህ ብትሆን እንደዚህ ታዛታለ አለ ሚስትህ ብትሆን እንደዚህ ታዛታለ? ልጅስ ብትሆን እንዴት ታዛታለ? ሴት ልጅ እናት ናት፣ እህት ናት፣ ሚስት ናት፣ ልጅ ናት። ጊዜያችን ሆነና የራቁት ፎቶና የራቁት ቪዲዮ ዘመን ሆኗል። ቲክቶከር ሃይባ ፔጅ ላይ አንዲት እህት ገብታ ያለችው ታሪክ ላጋራችሁ። ልጅቱ ያለችው ከልጁ ጋር የፍቅር ግንኙነት ነበራቸው። ሊጋቡ በጣም አስበዋል፣ ማለትም በጣም ትንሽ የቀራቸው። ሁለቱም የተለያየ ሀገር ናቸው፣ ግን ሀገራቸው ሲመለሱ፣ ሁለቱም አረብ ሀገር ናቸው፣ ግን የተለያየ ስጤት ማለት ነው። ሀገራቸው ሲገቡ ኒካስረው ለመኖር እንደሚፈልጉ ነበረ ልጅቷ የምታውቀው። በዛን ሰዓት የራቁት ቪዲዮዎች ምናምን ትልክለታለች፣ እሱም ይልክላታል። እሱ የሷን ፎቶና ቪዲዮዎች ለሳምፕል ይዞ በሚጣሉበት ሰዓት ያስፈራራታል። ብር ላኪልኝ፣ ካልሆነ ቪዲዮ እና ፎቶዎቹን ፖስት አደርጋችኋለሁ፣ ስምሽ ይጠፋል፣ አይነት ስታፍ እያለ በደንብ ያስፈራራታል። የምትሰራውን ብር ለሱ ነው የምትልካ፣ ፖስት እንዳያደርግባት ማለት ነው። አስባችሁታል? ስንት ነገራችሁን መስዋዕት አድርጋ አረብ ሀገር እንደሄደች፣ ከሄደችን በኋላ ብሯን ሴቭ አድርጋ ሀገሯን ለመምጣት ማመቻቸት ሲገባት ፎቶን እንዲያጠፋላት አይደለም ብር እየከፈለች አለችው። ፎቶውን ፖስት እንዳያደርግባት እስከ መቼ መቼ ነው ይሄ ነገር የሚያልቀው? ላይፏ ጋር መጨረሻ ህይወቷ ጋር ስምን አይነት ተጽዕኖ ያሳድራል። አግብታም እኮ ኮንፊደንስ አይኖራት ሁሌም ትጠራጠራለች። ያም ፎቶ ቢያገኝብኝ ብላ ታስባለች። ልጆቼስ ቢው ብላ ታስባለች። በጣም ብዙ መሰናክል ያለው እንደዚህ አይነት ነገር ማለት ነው። ግን ህጉ ምን ይላል የሚለውን ደግሞ እህታ ወፔጅ ላይ በጣም ብዙ እህቶች በዚህ የተሰቃያችሁ ስለሆነ፣ ምን አልባት ምን አልባት ከጠቀማችሁ ላጋራችሁ አዳምጧት። የእርቃን ፎቶ እንለቃለሁ በማለት ማስፈራራት እስከ አስር ዓመት የሚያስቀጣ ወንጀል መሆኑን ያውቃሉ። ሰላም፣ ጠና አስጥለኝ አዲስ መሐመድ ባላለሁ ጠበቃና የህግ አማካሪ አማካሪ ነኝ። በኮምፒውተር አዋጅ 958/2008 በግልጽ እንደተቀመጠው አንቀጽ 13 ላይ የኮምፒውተር ስርዓትን በመጠቀም ስዕልን፣ ቪዲዮን፣ ንግግርን፣ ጽሁፍን አንድን ሰው ለመጉዳት ወይም ደግሞ ቤተሰቦችን ለመጉዳት በማሰብ እንዲህ አይነት ድርጊት የተደረገ ወይም የተፈጸመ እንደሆነ እስከ ሶስት አመት ስራት ያስቀጣል ይላል። ነገሩ ከባድ የሆነ እንደሆነ እስከ እስከ አምስት አመት ያስቀጣል ተብሎ ተደንግጓል። ንዑስ ቁጥር ሁለት በግልጽ የተጎጂውን ወይም ደግሞ የተጎጂውን ቤተሰብ በሚመለከት መረጃን መልእክትን በኮምፒውተር ስርዓት አማካኝነት በተደጋጋሚ በመላክ በማሰራጨት የተበዳዩን የኮምፒውተር ኮሚኒኬሽን በመከታተል ፍርሃትን፣ ስጋትን፣ ወይም ደግሞ የስነ ልቦናን ጫና የፈጠረ እንደሆነ ከአምስት አመት በማይበልጥ እስራት፣ የደረሰው ጉዳት ደግሞ በጣም ከፍተኛ ከሆነ ደግሞ እስከ አስር አመት የሚደርስ ጽኑ እስራት ያስቀጣል ተብሎ በግልጽ ተቀምጧል ማለት ነው። ብዙ ጊዜ ለምሳሌ ታዋቂ ሰዎች ሲሆኑ አስተማሪዎች ሲሆኑ አርቲስቶች ኡስታዞች ሊሆኑ ይችላሉ። ፓስተሮች ሊሆኑ ይችላሉ። የመንግስት ባለስልጣናት ምናምን ሊሆኑ ይችላሉ። የሚደርሰው ጉዳት የማይተካና የማይመለስ ስለሆነ የሚያስቀጣው መጠን ከፍ ያለ ነው ማለት ነው። ስለዚህ እንዲህ አይነት ኮምፒውተርን በመጠቀም ሰዎችን የምናስፈራራ ሰዎች ተገቢውን ጥንቃቄ ልናደርግ ይገባል። እስከ አስር ዓመት እስራት ነው የሚያስቀጣው። ሌላው የፍታ ብሔርን በተመለከተ የሚደርሰው ጉዳት በደረሰው ጉዳት ልክ መጠየቁ እንዳለ ሆኖ ነው። የወንጀል ቅጣቱ እስከ አስር ዓመት የሚያስቀጣው። ስለዚህ በጣም ብዙ የቲክቶክ ቤተሰቦቼ እንደው እንደዚህ ብሎ ያስፈራራኛል፣ እንዲያስፈራርት ሆናል፣ ምን እናደርግ ያላችሁ ጥያቄ አመጣችኋል። ስለዚህ በዚህ አዋጅ መሰረት ጥያቄያችሁ መልስ ያገኘ ይመስለኛል። እንዲህ አይነት የህግ ጉዳዮችን ለመከታተል ከፈለጋችሁ ፔጅን ፎሎ አድርጉ። አመሰግናለሁ። ቪዲዮን ያያችሁት ይመስል ነበረ። ሃይዋ ፔጅ ላይ በጣም ብዙ እህቶች ይሄን ጥያቄ ስታቀርቡ ስለነበር ምናልባት ከጠቀማችሁ ይሄ ነው ይህን ቪዲዮ ያጋራኋችሁ፣ አላ ከትክክለኛ ዘውጃችሁ ጋር ያገናኛችሁ፣ ከእንደዚህ አይነት ፈተና ስቃይ ከሆነ ወንድም ሆነ ሴት ጋራ አያጣምራችሁ። ወላይ በጣም ከባድ ነገር ነው። ትዳር ትልቅ ነገር ነው። ስኬታማ ትዳር ማግኘት መት አይደለም። አጣማሪ ወይ ደግሞ ወይ ሴቷ ወይ ወንዷ ደግሞ አስቸጋሪ ሲሆኑ ደግሞ ላይፍ በጣም ነው የሚያስጠላው፣ እና ዱዓ ማድረግ ነው። ሁላችሁም በምለፃችው በርቱ፣ ነው ለዛሬ መልዕክቴ ነው የሴት ልጅ ዋጋ በእጇ ነው። የሴት ልጅ ዋጋ በአካባቢዋ ይወሰናል። በምትቆይበት ስፍራ ካፌ ለተገኘች ሴት ወንድ ልጅ የሚተምነው ዋጋና ጭፈራ ቤት ውስጥ ለተገኘ ሴት ወንድ ልጅ የሚተምነው ዋጋ እኩል። አይ ይህንን አክሰብት አድርጉት። አይ የትኛውም ወንድ ልጅ እኮ ጭፈራ ቤት ይገኛል እኔ ምን ችግር አለው ብገኝ፣ ወንድና ሴት እኩል አይደሉ እንዴ? አይ አይደሉ። ሴት ልጅ ውድ ናት። ያለ ቦታዋ ከተገኘች ትረክሳለች። ዋጋ የሚተመነው እንደ አካባቢዋ ነው። ካፌ ከተገኘች ምናልባትም የሚወጣላት ዋጋ ህይወቱን ሊሆን ይችላል አሳልፎ የሚሰጣት ለአግባሽ ሊሆን ይችላል የሚላት ለትዳር ነው የሚጠይቃት፣ መላ ዘመኑን አሳልፎ ሊሰጣት። ጭፈራ ቤት ካገኛት ግን እሙዬ 300 ብር ልስጥሽ እንደው ዛሬ አዳር ይመችሻል ይላታል። በ300 ብር ትተመናለች ማለት ነው። አካባቢዋን ከቀየረች ዋጋችሁ የሚወሰነው እንዳላችሁበት አካባቢ ነው። ስለዚህ ዘወትር አካባቢያችሁ እንድትቃኙት ይገባል ማለት ነው። ያላችሁበት አካባቢ የእናንተን ዋጋ ይተምናል። ጥበበኛዋ ሴት አካባቢዋን በሚገባ የምትቃኝ ናት። ሁሉም ቦታ የምትገኝ አይደለችም። ሃይማኖት ቤትም ያለች፣ ጭፈራ ቤትም ያለች አይደለችም። ቁጥብ ናት። ሁሉም ቦታ አታገኛት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አስተያየታችሁን ጻፉልኝ። ሰላም ሁኑ።